ቀላልና ፈጣን የሆነ የአትክልት ሾርባ እንዴት እንደሚሰራ አብረን። ይሄ በጣም ትወዱታላችሁ፣ በእውነት ሞክሩት። እዚህ ጋ ካሮትና ድንች፣ ኩሳ ነው የሚባለው፣ እሱን ሽንኩርትና ቲማቲም እንደዚህ ከተፍኩኝ። ከዛ በደንብ በቀጫጭኖቹ ካደረግነው በኋላ ቅቤ ነው የምናደርገው ማለት ነው። የግብት ቅቤ ነው የሚባለው እሱን ማለት ነው። እሱን አድርገን እንትን እናለን ማለት ነው። እናቆላለዋለን በነገራችን ላይ ገና ጀማሪ ነኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። በኮመንታችሁ ሀሳባችሁን አስተያየታችሁን አስቀምጡልኝ። ሰብስክራይብ አድርጉኝ፣ አለ በድጋሚ ከዛ ይህን እንደዚህ ከተቆላለ በኋላ እንትኑ በደንብ መብሰል አይጠበቅበትም። ያው አንድ ላይ ስለሚበስል ሾርባ ስለሆነ ብዙም ማማሟት አይጠበቅበትም። እንደዚህ ካደረግኩ በኋላ ቲማቲሙን፣ አትክልቱን እናስገባለን ማለት ነው። አትክልቱን አስገባለሁ። የውቀስ ቀርፍ ነው እንደምታዩት እንትን እንዳይል ለመረዳት በጣም ቀላል ነው። ቀስ አርጌ ነው የምቀርጸው፣ አላፈጥነውም በጣም እንደዚህ። ቀላቀልኩት በደንብ እንትን አለለውም፣ እስከሚበስል አላቆየው ውሃ ጨምርበታለሁ። እንደዛ ከሆነ እንዳለ ይሄ ቅርጹን ፍርስርስ ነው የሚሉት ማለት ነው። በጣም ቀጫጭን ስለሆነ እንትን የተባለው የተከተፈው እንትን ማለት የለበትም በዚህ በቅቤቡ በእንትኑ ብቻ እንደዚህ መቁላላት የለበትም ስለሚፈርስ ቶሎ ነው እንትን የሚለው ውሃ ጨምርበታለሁ ከዛ እዚህ ጋር ቅመማ ቅመም ደግሞ ደረቅ ሽንኩርትና ነጭ ሽንኩርት ፓውደር ማለት ነው ከዛ ቁንዶ በርበሬ ከሙንና ማጂ ማለት ነው እሱን አደረግኩ ከዛ ማሰልኩትና ከርነዋለሁ ቶሎ ነው የሚበስለው በጣም በቀጫጭኖች ስለሆኑ የተከተፉት ቶሎ ነው የሚበስለው ከርነዋለሁኝ እንደዚህ ከበሰለ በኋላ እንትን ጨምራለሁ ማለት ነው። ሾፌን ነው የሚባለው በአረበኛ ሾፋን ነው የሚባለው ያጃው እንትን ማለት ነው። ይሄ የሾርባው እዛ አምስት የሾርባ ማንኪያ አደርግበታለሁ መጀመሪያ ካደረግነው የመያዝ የማያዝ ባህር ያለውና አትክልቱ ሳይበሰል ከታች ቂጡ ያራን ማለት ነው። ወደ ታች የማዝቀጥ ባህሪ ስላለው ማለት ነው። አትክልቶቹ ከበሰሉ በኋላ ብናደርግ የብዙ እሳት አይፈልግም። በኋላ ላይ ብናደርግ ላይ አሪፍ ነው፣ የተሻለ ነው እላለሁ። ይህን አደርገው፣ ከዛ ከትንሽ በኋላ ኮኪን ግር የማረኩበት ማለት ነው። ለከለሩ በጣም አሪፍ ነው። ከዛ ይህን አረኩም እዚያ ይህን ከለሩ በጣም አሪፍ ነው የሚሆነው ኮኪንግ ክሬም ሲደረግበት በጣም አሪፍ ነው ውሃ ጨመርኩበት ትንሽ ዘር ደስ ይል የሚወዱት እኛ ቤት በጣም ወፍራማ አይፈልጉም ይሄ ደግሞ በእኛ ሀገር ምን እንደሚባል አላውቅም በአረቦቹ ግን ሸበት ነው የሚሉት የሾርባውን ከለሩንም ጣዕሙንም ውብ የሚያደርገው ይሄ ቀጣል ነው ማለት ነው ይህን አደረግኩኝ ብዙ ከበሰለ ከለሩ ቀይር የሚል የሚ- ጎመን ነው የሚመስለው የበሰለ ጎመን ነው የሚመስለው እና እንደዚህ ሲበስል ይቀይራል፣ ያው ከለሩ ማለት ነው። ሲወጣ ከላዩ ላይ እንዳዲስ ጨምርበታለሁ ማለት ነው። ይሄ እንትኑ አረፊያቱ ከመጠጠ በኋላ እንደዚህ አድርጌ ጨምርበት እና ቀላቅለዋለሁ። ያው ላይክ ሰብስክራይብ ያረጋችሁ ኮሜንት አስተያየታችሁን ስጦኝ እላለሁ። አዲስ ነኝ አበረታቶኝ። የኔ ተወዳጆች ያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮ እስከምንገናኝ ሰላም